በርካቶችን እምባ ያራጨው የካፒቴኗ አባት ማህሌት ተረፈ አባት ቀብር ስነስርዓታቸው መፈጸሙ ተሰምቷል። ስንቱን ከቤት እንደወጣ የሚያስቀር በተለይ እርግማን የመሰለ የመኪና አደጋ በኢትዮጵያ። ኢትዮጵያ ጥቂት መኪና ካሉት ሀገራት መካከል አንዷ ነች። ግን ከፍተኛ አደጋ ደግሞ በዓለም ደረጃ ሪከርድ ከያዙት ሀገራቶች መካከል ደግሞ ትመደባለች። እጅግ የሚያሳዝነው ልብ የምነካው ሚ ነው በተለይ ጥንቃቄ የማሽከርከር አልፎም ደግሞ እድሳት በሎ እድሳት የተለያዩ ነገሮችን ትራፊኮቹ ስጠይቁም ሰዎች ሹፌሮችም ለመደበቅና ለመሸወድ ለማታለልም የሚሞክርበት ሁኔታ ጥሩ አይደለም። ያ ሁላ ነገር ድርጊት የሚፈጸመው ያ ነገር መታየት ያለበት በደንብ መፈተሻ ያለበት ለራሱ ደህንነት ስባል እንጂ ለማንም አይደለም፣ ህዝቡን ደህንነት ለመጠበቅ ነው። ታዲያስ በጣም ጥንቃቄ ይጠይቃል። ብዙ ጊዜ መኪና አደጋ የማሽከርከር አብዛኛውን ጊዜ ችላ ማለት አልፎም ደግሞ ሌላው መኪና መጥቶ ችላ ባለው ወይም መስመር ስቶ በገባበትም ፍጥነት ጨምሮ በመጣበት ሰዓትም አደጋ ልገጥም ይችላል። በተለይ ደግሞ በእኛ ሀገር የበርካቶችን ነፍስ እየቀጠፈ ይገኛል። ይህ እጅግ አሳዛኝና ልብ የምነካ ነው። ባልታሰበ ጊዜና ሰዓት በተለይ ደግሞ ሰው ሲያልፍ ለቤተሰቦቻቸው የምሰማ መርር ሀዘን ለማንም ለመግለጽም ይከብዳል። እጅግ አስቸጋሪ ሁኔታዎችን ይፈጥራል። በተለይ በዓለም ደረጃ በጣም አደጋ ከሚበዛባቸው ሀገሮች መካከልም ኢትዮጵያ አንዷ እንደሆነች የአደባባይ መረጃ ና እውነታ እንደሆነ ጀመረም ነው። ታዲያስ ሰሞኑንም እንደዚሁ አንድ የመንግስት ባለስልጣን የነበሩት የደቡብ ክልል አመራር በዚሁ በ ከአዲስ አበባ ወደ ደብረ ዘይት በሚወስደው መንገድ ላይ ህይወታቸው ማለፉ የሚታወስ ነው። ሀይዌይ መንገድ ላይ ነው ህይወታቸው ያለፈው ከሲኖ ትራካ ተጋጭቶ። ዛሬ ደግሞ የወጡት መረጃዎች ደግሞ እንዲሁ ልብ ያሳዝናል። በተለይ ልጅቷም ደስታን ጨርሳ ሳታጣጥም እንደዚህ ነገሮች መፈጠሩ ለልጅቷም ከባድ ሁኔታን ይፈጥራል። ለመጀመሪያ ጊዜ ሁለቱ ፓይለት በዚሁ ሚዲያችን ይዘመተን ነበር ስታመሩ የሰርግ ቪዲዮቻቸውን በማስመልከትም ለእናንተ ይዘንላችሁ መምጣታችን የማይዘነጋ ነው። ካፕተን ማህሌት ተረፈና የጋዱ ዋና ጸሐፊ የሆኑት የዶክተር ወርቅነህ ገበየሁ ልጅ የአማኑኤል ሰርግ በቅርቡ ሰርጋቸው ድል ባለመልኩ በመዲናችን አዲስ አበባ መደረጉ የሚታወስ ነው። በሰርጉ ላይም በጣም በሚገርም ሁኔታ የተለያዩ ባለስልጣናት መገኘታቸው፣ በተለይ የቀድሞ ባለስልጣናት ከኬንያ የቀድሞ ፕሬዝዳንት የነበሩት አውሮ ኬንያታ ጭምር በሰርጋቸው ላይ መታደማቸው የሚታወስ ነው። ታዲያ አባትዮ ልጃቸውንም በጣም ልዩ ሁኔታ ሲድሩና በሰርጉ ስነስርዓት ላይ ሲገኙ በርካቶችን ያነጋግርም ነበር። ታዲያ እኚህ አባት ነበሩ የፓይለት አባት ዶክተር ናቸው በተለይ ቬተርነሪ በአካባቢም ከፍተኛ አገልግሎት ሲሰጡ የነበሩ ቢሆኑም ባልተጠበቀ ጊዜና ሰዓት ግን ህይወታቸው ማለፍ ሆኖ በርካቶችንም የሚያሳዝነው እነዚህ ታዲያ ሁለቱ ፓይለቶች ደስታቸውን በደም ጫጉላቸውን እንኳን ሳይደሰቱ ህይወታቸው ማለፉ በርካቶችን እምባ ያራጨበትና ድንገተኛና አስደንጋጭ ክስተት እንደሆነ ጭምርም ነው። ምክንያቱም የአሟሟታቸው ሁኔታን በማስመልከትም ነው በርካቶቹም የሚያሳዝኑት፣ ምክንያቱም በርካቶችም ያዘኑት ምክንያቱም መኪና አደጋ በጣም ከፍተኛ ስቃይ ከተሰማ በኋላ ነው ሰው የሚያልፈው፣ እንዲሁ በሰላም ማረፍን አይደለም። በተለይ ለቤት ቤተሰቦቻቸው የምሰማው ጥልቅና ምር ሀዘን በጣም ከባድ እንደሆነ ጭምርም ነው። የወጡት መረጃዎች የሚያሳዩት ትናንትና የተሰሙት መረጃዎችን በማስመልከት ቀብር ስነ ስርአታቸውን በማስመልከት ውሌታቸውን በማስመልከት በአካባቢው የተወደዱና የተከበሩ ግልጽና የዋይ ሀገራቸውን ከልብ የምወዱ እንደነበሩ ጭምርም ታሪኮቻቸውና ሁኔታዎቹ ያስረዳሉ። ልጆቻቸውንም ትልቅ ደረጃ እንዲደርሱ የተቻላቸውን ሁሉ ከጀርባ በመሆን ሲያደርጉ ለልጆቻቸው የሚያስፈልጋቸውን ነገር ሲያ እያሟሉ እንደነበሩ ጭምርም ነው። ልጆቻቸውም ተወልዳቸውም እድገታቸውም ወደ ሞጆ እንደሆነ ይነገራል። ካፕቴን ማህሌት ተረፈም እድገቷም ወደ ሞጆ እንደሆነ ጭምርም ነው የወጡት መረጃዎች የሚያሳዩት። እንዲሁ እንደ ሰለጠነ እንደ አሜሪካው አለም ልጆቻቸውን ሲያሳድጉ እንደነበሩ ጭምርም በጣም ለየት ያለና ብሩህ አመለካከት እንደነበራቸው ጭምርም ነው። በርካቶችም እሳቸውም በቅርበት የሚያውቁት ዶክተር ተረፈን የሚያውቁት የሚገልጹት ዶክተር ተረፈ ልጆቻቸውን የሚያስፈልጉትን ነገር የሚያስፈልጋቸውን ነገር እያሟሉ ላቸው መልካም መልካም ነገሮችን ያደረጉላቸው ወደፊት የልጆቻቸውን ህልማቸውን ለማሳካት ደፋ ቀና ስሉ ደከመኝ ስለችኝ ሳይሉ የልጃቸውን ግብ ህልም በጣም በሚገርም ሁኔታ ህልምን ወደ ግብ እውን በማድረግ ያሳዩ ድንቅ አባት እንደነበሩ ጭምርም ነው። ከማህሌት ተረፈ ጀርባ ካፕቴን ከመሆኗ በፊት ከፍተኛ ዋጋ ከፍለው እሷን ለዛ ደረጃ ያበቁት አባትና እናታቸው እንደሆኑ ጭምርም ነው። አባትዮ በተለይ በልጃቸው ህልም ዙሪያ በጣም የልጃቸውን ህልም በጣም ከፍተኛ ዋጋ በመክፈል ልጃቸውን ከህልማቸው ጋር ለማገናኘት ያደረጉት ርብርብና ጥንካሬ የምንጊዜም የማይረሳ እንደሆነም እሷም በደንብ ጠንቅቃ ታውቃለች። በተለይ ለዚህም ነው አባትን የመሰለ ነገር አብዛኞቹ አባት ማለት የቤት ምሰሶ ነው። ለዚህም ነው በጣም ከባድና ምርር ሀዘን ያው ነው። በዛ ላይ ደግሞ የአሟሟታቸው ሁኔታ ነው ፍጹም ደነኛ እንደነበሩ ጭምርም ነው። በመኪና አደጋ ህይወታቸው ማለፉ በርካቶችን እንዳሳዘነ ጭምርም በርካቶቹ የአካባቢ ሰዎችም የእሳቸውን ውለታ እንደማይረሱ በአገልግሎታቸው በጣም ሲሰጡት የነበሩት አገልግሎት በተለይ በህክምናም ቢሆን የነበሩት አገልግሎት በርካቶቹ እንዳመሰገኗቸው በጣም ከልብ እንደምወዷቸው ጭምርም ነው። የእሳቸው ሕልፈት ድንገተኛና ዱብ ዕዳ እንደሆነ ጭምርም ነው። ካፕቴን ማህሌት ተረፈ በአሁኑ ሰዓት ምን ያህል አስቸጋሪ ጊዜ እያሳለፈች እንደሆን የታወቀ ነገር ነው። በጣም አሳዛኝና ልብ የሚነካ በተለይም የአባቷ ሕልፈትን በማስመልከት እጅግ እጅግ የዶክተሩ ሕልፈት በርካቶቹን እንዳሳዘነ ጭምርም ነው። ሀገራቸውን ከልብ የምወዱ ትሁትና ደግ ሩሩ፣ ቸር እንደነበሩ ጭምርም ራሳቸው ዝቅ አድርጎ ከማንም ጋር የምኖሩ የሚኖሩ ታላቅ ሰው እንደነበሩ ጭምርም በርካቶቹም እየመሰክሩላቸው እንደሚገኙ ጭምርም በተለይ በቀብር ስነስርዓትም ላይ ከፍተኛ ለቅሶ በታጀበ ሁኔታ ቀብር ስነስርዓታቸው እንደተፈጸመ ጭምርም ነው። ድንገተኛና ዱብዳ መሆኑ በጣም ከባድ ነው። ለአንድ ልጅ ገና ሰርጓን ደስታዋን ከአባቷ ጋር አሳልፋ እንደገና ደግሞ የተለያዩ የጫጉላም ይሁን የተለያዩ ሽርሽሮችን መዝናናት ላይ በደንብ በጣም ባልተጠበቀ ጊዜና ሰዓት አባትሽ እንደዚህ አለፈ ሲባል የምሰማት ስሜት ምን ያህል ይሁን በማለትም ነው። በርካቶቹም ሀዘናቸውንም የአባታቸው ሕልፈት በተለይ በርካቶችን ልብ እንደነካ ጀምርም ነው። ማንኛውም ሰው ይሁን ምንም መኪናን ጠንቅቆ ማሽከርከር እንዳለበት ጀምርም ነው። በተለይ በመኪና ጥንቃቄ ዙሪያ መስራት እንዳለበት በእድሳት ዙሪያ ባረጁት መኪና በደንብ ደግሞ መታየት እንዳለበትና መፈተሽ ሹፌሮችም ከተለያዩ ከሱስ በጸዳ መልኩ በደንብ በንቃት ማሽከርከር እንዳለባቸውም ራሱም ግለ ሰው መኪናን ሲያሽከረክር ምክንያቱም አንዳንዴም ሲሆን ብቻ ሳይሆን ራሱም ለቤተሰቡ ያስፈልጋል። የጫነው ሰው ደግሞ ወሳኝ ነው ለማህበረሰቡም። ስለዚህ ብዙዎቹ ህልፈታቸውም በጣም የሚያሳዝነው በዚህ አይነት ሁኔታ ነው። የእሳቸውም መኪና አደጋ ነው ህይወት የገጠማቸው፣ በጣም ልብ የሚነካና በርካቶችንም እምባ ያራጨ ክስተት ነው። ግለሰቡ ማንኛውም ይሁን ማንም ሰው ጭኖም ሲሆን ሳይጭንም፣ በተለይ ደግሞ የግል መኪናም ይሁን አይሁን የራሱ መኪና ሲያሽከረክር ሲያሽከረክር በአግባቡና በጥንቃቄ መሆን እንዳለበትም ነው በርካቶቹ እየገለጹ ያሉት። ቢያንስ ነፍሱ ታስፈልገዋለች። መኪናውም ያስፈልጋል። ንብረት ነው። ለምን ይወድማል? ለምን ተገልብጦ ይወድማል? ለምን ተገጭቶ ይሰበራል? ይበላሻል? ለዚህም ነው በርካቶቹ ሀሳባቸውን እየገለጹ ያሉት ለኢኮኖሚም ለሁሉም ነገር ከፍተኛ ክሳራ ነው የሚዳርገው። ኢትዮጵያ ላይ ከፍተኛ ክሳራ ከሚያስከትሉት ነገሮች መካከል አንዱ የመኪና አደጋ ነው። የበርካቶችን ነፍስ እየቀጠፈ ያለው በርካቶችን ያለ ወላጅ እያስቀራቸው ያለው እጅግ አሳዛኝና ዘግናኝ ክስተት የመኪና አደጋ በኢትዮጵያ ታሪክ በጣም በሚያሳዝኑት አስቸጋሪ ሁኔታና እስካሁን ድረስ ልቀረፍና ልቀነስ ካልተቻሉት ነገሮች መካከል ይህ እንደሆነ ጭምርም ነው በደንብ መሰራት እንዳለበት ጭምርም ነው በርካቶቹም ሀሳባቸውን እየገለጹ ያሉት እጅግ አሳዛኝ። በሞጆ ስላሴ ቤተ ክርስቲያን ቀብር ስነ ስርዓታቸው እንደተፈጸመ የወጡት መረጃዎች ያሳያሉ። ነፍሲ ማር ሚኪነኝ ከሚኪ ታቦር ኢንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ።